የአዲስ አበባ ከተማ አስተዳደር የ2018 በጀት አመት አንደኛ ሩብ አመት እቅድ አፈጻጸም ግምገማ አካሂዷል። በግምገማው የሩብ አመቱ የታቀዱና የዘጠና ቀን አበይት ተግባራት መካከል የመንገድና የመሠረተ ልማት ዝርጋታና አቅርቦት በተከናወኑ ተግባራት በሩብ አመቱ የተሻለ ውጤት የተገኘበት እንደነበር ተነስቷል። የመሰረተ ልማቶች ፕሮጀክቶች ውስጥ የጥገና ስራዎች ነበሩ። የለገዳዲ ረጅም አመት አስቆጥሯል። ስለዚህ ይሄ ባለፈው ሁለት ወራት ሳሊኒ ወይም ዊ ቢውልድ ብሎ ስማቸውን ከቀየሩ ድርጅት ጋር ክረምት ላይ በጣም ሰፋፊ ስራዎች ናቸው የተሰሩት። የበር ቅየራ ስራ ነበረ። የስቶፕ ሎግ ስራ ነበረ። ኢንቴክ ታወር የምንላቸው ስራዎች ነበሩ። እነዚህ ኮምፕሌክስ ስራዎች ናቸው። ከውጭ የሚመጡ ስኩፓ ዳይቨሮችን ጭምር ያሳተፈ አሁንም፣ ኦፍኮርስ እየተሰራ ነው ያለው ማለቅ ደረጃ ነው። ይህም በማድረጋችን በቀን እስከ 15000 ሜትር ኪዩብ ተጨማሪ ሊያስገኙ የሚችል ስራ ጥገና ስራ ነው እየተሰራ ያለው። በሩብ አመቱ ማለት ነው በዘጠና ቀን በተለየ ሁኔታ ያው ክትትል እየተደረገ ወደ 300 ኪሎ ሜትር አካባቢ እቅድ ተይዞ ነበር፣ በመንገድ ግንባታ፣ በጥገና በኮብል ስራ በኮል ንጣፍ ጣፍ። ነገር ግን ኦልሬዲ ወደ 668 ኪሎ ሜትር አካባቢ አጠቃላይ አፈጻጸም ያሳያል። ይሄም ኦልሬዲ ከመቶ በላይ ነው። አስተዳደሩ ከመሰረተ ልማት አቅርቦትና ዝርጋታ ባለፈ በአረንጓዴ ልማት እንዲሁም በፕሮጀክት አፈጻጸም ስኬት የተመዘገበበት እንደነበረም ተመላክቷል። በአረንጓዴ አሻራ ፕሮግራም ያው እንደሚታወቀው ከተማችን ከስድስት ሚሊዮን በላይ ችግኞች በራስ አቅም አዘጋጅቶ በህብረተሰብ ተሳትፎ አለምንም ወጪ በጥሩ ሁኔታ የፈጸምንበት ያለፈው ሩብ አመት በጥሩ ሁኔታ የፈጸምንበት ዋናው ተግባራችን ነው። በሁሉም ኮሪደሮች በስምንቱም በስድስቱ ኮሪደርና በሁለቱ የወንዝ ዳርቻ አካባቢዎች በርካታ ስራዎችን የፈጸምንበት የተሻለ የመኖሪያ ቦታ ለህብረተሰባችን ያዘጋጀንበት ወቅት ነው ማለት ይቻላል። በአጭር ጊዜ በርካታ ስራዎችን መስራት የሚቻልበት ሁኔታ የተፈጠረበት ተቋም እየተገነባ በመሆኑ በዚህ ሶስት ወር ብቻ መቶ ሰላሳ ስምንት ፕሮጀክቶችን አጠናቀን ለህዝባችን ማብቃት ችለናል። በቀጣይም የከተማዋ ነዋሪዎች የሚያነሷቸውን የልማት እንዲሁም የመልካም አስተዳደር ጥያቄዎች ተገቢውንና ፈጣን ምላሽ እንዲያገኙ በትኩረት እንደሚሰራም አቅጣጫ የተቀመጠ ሲሆን አመራሩ ከህዝብ ጋር በሚያደርገው ተሳትፎም ተጠናክሮ እንደሚቀጥልም ተገልጿል። በርካታ ስራዎች ሩዲ በቀጣይ ክረምቱም ቶታሊ ከመውጣቱ ጋር ተያይዞ የመንገድ ጥገና ስራዎች በስፋት የምናከናወንበት ሁኔታ ነው ያለው። አሁንም የተጀመረበት ሁኔታ ነው ያለው። አንዱ የፕሮጀክት ስራዎችን ነው የምንሰራው። ሌላው ደግሞ ሩቲን የሆነ በየጊዜው የሚሰሩ የኦፕሬሽናል ስራዎች ናቸው። በክረምት ላይ የምንሰራቸው አንዱ የአፈርና ውሃ ጥበቃ ስራ ነው። ይሄ ውሃ መገኛ አካባቢዎች የሆኑትን ውሃ በመሰረተ ልማቶች በተለይ የሪዘርቫየሮች የውሃ ዳሞች በሲልቴሽን እየተሞሉ በአፈር እየተሞሉ የገበሬው ምርታማነቱ እየቀነሰ የእኛ ደግሞ ከአመት እስከ አመት የምናገኘው ውሃ እየቀነሰ ውሃ ለማጣራት የምንጨምረው ኬሚካል እየጨመረ በመሄዱ የአፈርና ውሃ ጥበቃ ስራ እጅግ በጣም አስፈላጊና በየጊዜው መሰራት ያለበት ጉዳይ ነው።